በአፍሪካ ውስጥ በጉልህ የሚታየውን ድህነት የግንዛቤ ጥረትና ስራ አጥነትን ተከትሎ ያላቻ ጋብቻ ብቻ በእጅጉ እየተንሰራፋና በተለይ በገጠራማ ቦታዎች ያሉ ሴቶች እጣፈንታ ሲሆን ይታያል። በልጅነታቸው ትዳር ውስጥ የገቡ ሴቶች ከባላቸው ጋር በተለያዩ ምክንያቶች ሲፋቱና ልጁን ለብቻቸው ለማሳደግ ሲገደዱ የኢኮኖሚ ችግራቸውን ለማራገፍ ሲሉ በእድሜ ከነሱ በጣም የራቅ ወንዶችን በማግባት አንዱ አማራጭ አድርገው ይይዛሉ። በብዙ መንገድ ሲተገብሩትም ይታያል። በሀገረ ጋና የምትኖረውና የዛሬዋ ባለታሪካችን ሳቢያ የተባለች ወጣት ሴትም ከዘጠና ሰባት ዓመት አዛውንት ጋር በትዳር ተሳስራ መኖሯ ሲነገር ባሏና እሷ ከብዙዎች ትችትና ወቀሳን አስተናግዱ። ይሁን እንጂ የትዳራቸውን አካሄድ ሲያውቁ ከዓመታት በኋላ ተቺዎቻቸው በንግግራቸው ተጸጽተዋል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ጋና በአፍሪካ ውስጥ ካሉ በጥሩ ዕድገት ላይ ከሚገኙት ሀገራት ምድብ ስር ስሟ የሚጠቀስ ቢሆንም ሀገሪቱ አሁንም አሳሳቢ ዘርፈ ብዙ የሆኑ ችግሮችን እየተጋፈጠች ሲሆን እንዲህ ባለውና ገና አስተማማኝ የሆነ እንዲሁም የተረጋጋ ኢኮኖሚ ባልዳበረበት ሁኔታና ያለ በቂ የገንዘብ ድጋፍ የዛሬዋ ባለታሪካችን እንደሆነችው ሳቢያ አይነት ሴቶች ልጅን ያለ አባት ለማሳደግ መሞከር በጣም ከባድ የቤት ሥራ እንደሚሆንባቸው እሙን ነው። በዚህች አገር የሚኖሩ ብዙ ንስቶች በወንዶች ተታለው በድንገት ቤተሰብ ለመመስረት ሲሉ የሚገቡበት ቤት ውስጥ ከባድ የሕይወት ፈተና ከኢኮኖሚ ችግር ጋር ቢገጥማቸውም ቤተሰቦቻቸውም ተመልሰው እንዲመጡ ስለማይፈቅዱላቸው ባሎቻቸው ወደ ራሳቸው እስኪመለሱ ድረስ ባሉበት ሆነው ተስፋ አድርገው ከመጠባበቅ ውጪ ምንም አማራጭ አይኖራቸውም። ሳቢያ የተባለችው ወጣት ሴትም በድንገት ሕይወቴ ብላ ቤተሰብ ብትመሰርትም ባሏ ማርገዟን ሲያውቅ ጥሏት በመኮብለሉ በሚያሳዝን ሁኔታ እንደሚመጣ ተስፋ አድርጋ ረጅሙን የእርግዝናዋን ወቅት አገባዳ ከዘጠኝ ወራት በኋላ ቆንጆ ልጅ ወለደች። ነገር ግን የትዳር ጓደኛዋ ይህንን ቢሰማም አባትነቱን አልቀበልም በማለቱ በአፍሪካዊ ባህል እንዲህ አይነቱ ክስተት በሰዎች መሳለቂያና መገለልን ስለሚያደርስ ሳቢያ ገና በልጅነቷ ከባድ ችግር ውስጥ ተዘፈቀች። በቀጥታም ሆነ በተዘዋዋሪ የተዋረደችውና አስከፊ የሕይወት መስመር ውስጥ የገባችው እንስት ለትንሽ ጊዜ ልጇን ለማሳደግ ስትባዝን ቆይታ አጋጣሚ አግያኮዋ የተባሉና በጊዜው 82 ዓመት ላይ ከሚገኙ ደግ አዛውንት ጋር ተዋውቃ እሳቸውም በመልካም አቀራረብ ችግሯን ጠይቀው ድጋፍ ያደርጉላትና አይዞ ሽሏትም ጀመር። ሳቢያም ታዲያ ከጊዜ ወደ ጊዜ በአዛውንቱ ስብና እየተማረከች የመጣች ሲሆን በእርግጥም አጌያኮዋ ደግና ቅን ተፈጥሮ ያላቸውና ከሁለት ሴቶች ጋር ትዳር መስርተው ብዙ ልጆችን የወለዱ የተከበሩ ግለሰብ ናቸው። አሳቢና ትልቁ ሰው አጊያኳ ቀለል ካለ ጓደኝነት ተነስተው በከፍተኛ ሁኔታ ተግባብተው በጣም ጥሩ ጓደኛሞች በመሆን ቆይተው ጥቂት ወራትን ካሳለፉ በኋላ ደግሞ አብሮነታቸውን በፍቅር ትስስር ቀይረው ለመቀጠል ቢሞክሩም ለማንኛውም የፍቅር ታሪክ የሁለቱ ግንኙነትም ያለውጣ ውረድ የዳበር አልነበረም። በአፍሪካ ውስጥ ለወጣት ሴት ልጅ አዛውንት ወይም አያት የሚሆናትን ወንድ ማግባት አዲስ ነገር ሳይሆን ከጥንት ጀምሮ ሲተገበር የቆየ የአኗኗር ዘይቤ ሲሆን ይህም የሚደረገው ሽማግሌዎቹ ከወጣቶቹ የበለጠ ኃላፊነት እንደሚሰማቸው ይታሰብ ስለነበር ነው። ስለዚህም እነዚህ ሁኔታዎች የተለመዱ በመሆኑ ዘጠና በመቶ የሚሆኑት ልጃገረዶች በዚህ መልክ በግዳጅ ጋብቻ እንዲፈጽሙ ተደርገዋል እናም ወጣቷ ሳቢያ ከትልቁ ባሏ ጋር በፍቅር ለመኖር በመዘጋጀት በ60 ዓመት የሚበልጧት ሰው እንደወሰዳት ሲነገራቸው በሀብት አሊያም ሌላ ነገር ተጽዕኖ ይሆናል የእሷ አስባሰ በሚል ጥቂት ጓደኞቿ በጣም ደንግጠው የውስጥ ሐሳቧን ሳይረዷት ከእሷ እንደ ራቁ ተነግሯል። ሳቢያ በወቅቱ ገና የ21 ዓመት ወጣት ስትሆን ምንም እንኳን እናት ብትሆንም በጣም ቆንጆ የነበረችውና ከአዲሱና በዕድሜ በጣም ከሚርቋት ፍቅረኛዋ ጋር በመጨረሻም አብራ መኖር ጀምራ፣ አዛውንቱ አጊያኳም እሷንና ልጇን በሚገባ መንከባከብ በመቻላቸው ይህም በሕይወት የምትፈልገው አንዱና ትልቁ ነገር እንደሆነ ገልጻለች። ሽማግሌው አጊያኮዋ በአካባቢው የሚታወቀውን ባህላዊ መድኃኒት በመጠቀም የወጣቶችን ያህል አቅም ለማግኘት እንደሞከሩና ውጤቱም በጣም አመርቂ እንደሆነላቸው ተነግሯል። የሳቢያ ህፃን ልጅም ስድስት ወር ያለፈው ሲሆን አሁን ምንም እንኳን ተፈጥሯዊ አባቱ ባይሆኑም በጥሩ ሁኔታ የሚንከባከቡትና ትልቅ የሕይወት ልምድ ያላቸው አባት ለማግኘት ቻለ። ከአክስቷ ጋር ክሮም በሚባል ቦታ ትኖር የነበረ ቢሆንም እንደ ኢሮፕያን አቆጣጠር ከ2006 ጀምሮ ግን ከነበረችበት ቦታ ትንሽ ወጣ ብሎ በሚገኘው ኦባሲ ከተማ መካከል ላይ በምትገኝ መንደር ስትከትም። አጊያኮዋ በዚያ ስፍራ የራሳቸው የኮኮዋ እርሻ ሲኖራቸው ወጣቷ ሚስታቸውም ቦታውን ለመላመድ ብዙ ጊዜ አልወሰደባትም ነበር። እንደዚህ ባሉ ከአንድ በላይ ሚስት የማግባት ሂደት ውስጥ በአብዛኛው በሚስቶቹ መካከል ፉክክር ሊታይ እንደሚችል የሚታወቅ በመሆኑ በአጊያኮዋ ትዳር ላይም ይህ በመከሰቱ የቀደሙ ሙት ሁለት ሚስቶች አሁን የመጣችውን ወጣቷ ሳቢያን በጎሪጥ ከመመልከት አልፈው ግጭት መፍጠራቸውም የማይቀር ቢሆንም አዛውንቱ ግን የዕድሜ ተሞክሯቸውን ተጠቅመው በሦስቱም ዙሪያ ሆነው ሰላም ለማስጠበቅ የሚበጀውን ሁሉ አድርገዋል። ሌላው ለሳቢያ ፈተና የሆነባት ነገር ደግሞ በምትኖርበት ሰፈር ያሉ ሰዎች በዕድሜ አራት እጥፍ ከሚበልጣት ሽማግሌ ጋር የተጋባችው ልጅ እያሉ ወሬውን በማቀጣጠልና በፍጥነት ለሁሉም በማዳረስ ባለፈች ባገደመች ቁጥር በሽ ሹክታና ጣታቸውን ጭምር በእሷ ላይ በመቀሰር ሲዘባበቱባትና ከዚያም አልፈው አስጸያፊ ስሞችን ተጠቅመው በመጥራት ያሳቅቋት ነበር። በዚህ የሰዎች ሐሜትና መጠቋቆሚያ ጣት የተቀሰረባት ሳቢያ ብቻ ሳትሆን ብዙ ሰዎች አጊያ ኳዋንም የሴት ፍላጎታቸው ከፍተኛ በመሆኑ ነው እንዲህ ያለውን ነገር የፈጸሙት በማለት መሳቂያና መሳለቂያ ማድረጋቸው ከቀን ወደ ቀን እየጨመረ ቢመጣም አዛውንቱና ወጣቷ ጥንዶች ላይ ግን ወሬና ሐሜቱ ምንም ለውጥ ሳያመጣባቸው ጆሮአቸውን ደፍነው ሕይወታቸውን ቀጥለዋል። እንደዚህ ያሉ ሁኔታዎችና የፍቅር ግንኙነቶች ከዚህ በፊት የነበሩና አዲስ ባይሆኑም የእኚህን ባለትዳሮች ወር ያገነነው ግን የዕድሜያቸው መለያየት በጣም ከፍተኛ በመሆኑ ሲሆን፣ እነሱም ከትውውቃቸው ዓመታት ጀምሮ ብዙ ውጫዊ ተግዳሮቶችን አሳልፈው ነበር። ብዙውን ጊዜ ለመጋባት ትክክለኛውን ወቅት የሚጠባበቁ ወጣት ጥንዶች በትዳር ላይ ቁርጠኝነት ስለሌላቸውና ግንኙነቶቹ በገንዘብ ወይም ሌላ የቢሮክራሲ ችግሮች እርስ በርስ አለመስማማታቸው አብረው መቀጠል እንዳይችሉና በቶሎ እንዲራራቁ ያደርጋቸዋል። የሆነ ሆኖ ሁለቱ ባልና ሚስቶች ሳቢያ እና አጊያኮዋ ትችት፣ ዘለፋና ሐሜቱን ቸል ብለው በተለይ አዛውንቱ ሁለቱ ባለቤቶቹና ህጋዊ ልጆቹ በንብረቱ ላይ ምንም አይነት የይገባኛል ጥያቄ ክርክር እንዳያነሱ አድርገው በሚገባ በማስተዳደር ከወጣቷ ሚስታቸው ጋር ልጆችን ጭምር አፍርተው ለ14 ዓመታት በትዳር ውስጥ አብረው በመዝለቃቸው መላው ማኅበረሰቡን አስደንግጠውና አስደንቀውም ነበር። ብዙዎች አግያኮዋ በጣም አርጅተዋልና በጾታዊ ግንኙነት ሕይወት ውጤታማ አይሆኑም። በዚህም የተነሳ በቅርቡ ይፋታሉ ብለው አስበው የነበረ ቢሆንም በሚገርም ሁኔታ ግን ከአንድ ዓመት በኋላ ከወጣቷ ሳቢያ የመጀመሪያ ልጃቸውን አግኝተው አፋቸውን ሲያዘጉ ሁሉም ሰው በእጅጉ ተገርሟል። እንደዛም ሆኖ ግን አንዳንዶች ሳቢያ አዛውንቱን በገንዘብ ምክንያት ነው ያገባችው እንጂ ውስጣዊ ፍላጎቷን ማሟላት አይችሉም፣ በመሆኑም በድብቅ ከወጣት ወንዶች ጋር መቀራረቡ አይቀርም ሲሉ ቢደመጥም እሷ ይህንን ክፉኛ ትቃወማለች። አንዳንድ ሰዎች በጣም አስቀያሚ በሆኑ ነገሮች ሲከሱኝ ይገርመኛል። አዎ ባሌ ዕድሜው ከአባቴም በጣም የሚበልጥ እንደሆነ አውቃለሁ። ነገር ግን እሱን አልወደውም ማለት አይደለም። እኔ በትዳሬ ደስተኛ ነኝ። ባለቤቴም ይሄ ስሜት እውነተኛ እንደሆነ ያውቃል። እናም ያ ብቻ ለእኛ በቂ ነው በማለት ቁርጥ ያለ መልስ ሰጥታለች። እናም ሳቢያ በአንድ ልጅ ሳታበቃ ከአዛውንቱ አጊያኮዋ አራተኛ ልጇን በወለደችበት ጊዜ በተደረገላት ቃለ መጠይቅ ላይ ዘና ብላ ከሰርጉ ቀን ጀምሮ ብዙ ሰዎች መጥፎ ቀን እንደሚመጣና ትዳሩ እንደማይዘልቅ ተንብየው ነበር፣ አሁን ያ ትንበያ እውን እየሆነ እየመጣ ነው ስትል በፌዝ መልክ መልሳለች። አጊያኮዋ ከአስራ አራት ዓመታት በፊት ሲገናኙ ለእሷ ለገባላት ብቸኛ ቃል ኪዳን ታማኝ በመሆን ከሌላ የወለደችውን ልጇን እንደገዛ ልጁ በሚገባ መንከባከቡንም በኩራት ገልጻ ከጅምሩ ልጅ ትወልዳለች ተብሎ ያልተጠበቀችው ሳቢያ አሁን ከአዛውንቱ ልጆችን አፍርታ ያልተገመተውን ነገር ፈጽማ ጉዳስ ብላለች። አዛውንቱ አጊያኮዋ በበኩላቸው በሰጡት ቃለመጠይቅ ላይ ሌሎች ሰዎች ስለሚናገሩት ነገር ብዙ ጊዜ እጠየቃለሁ። በኩሌ ስለሰዎች ሰዎች ግድ የለኝም። ወሬያቸው ምንም አያስቸግረኝም። ምክንያቱም ሳቢያ በእውነት እንደምትወደኝ ስለማውቅ ነው። ያ ነው ለእኔ አስፈላጊው ነገር። ሰዎች በብዙ ነገር እኛን ሲከሱንና ሲቦጭቁን ይኸው 14 ዓመት አለፈ። ዝም ብለው ንግግራቸውን ይቀጥሉ በማለት ሲናገሩ ተደምጠዋል። አሁን ሳቢያ 35 ዓመት ሲሆናት አቶ አጊያኮዋ ደግሞ መቶ ዓመት ሊደፍኑና አንድ ምዕት ዓመት ሊያስቆጥሩ 3 ዓመት ብቻ ቀርቷቸዋል። አንድ ቀን ማለዳ አጊያኮዋ አሁንም በ97 ዓመታቸው ላይ ሆነው የፍቅር ጥያቄ ጥያቄ ቢያቀርቡ ደስ እንደሚላቸውና ለመኖር ጥቂት ቀናት ብቻ እንኳን ቢቀር ማግባት በጣም ደስ ይላል በማለት የፌዝ ንግግር በመናገር ብዙ ሰዎችን አዝናንተዋል። ብዙዎች በዚህ ትዳር ዙሪያ ሁሉንም አይነት የሚያንቋሽሹ ቃላትን መጠቀማቸው በጣም ያሳዝናል። ነገር ግን ከዓመታት በኋላ ሲጸጸቱ ተስተውሏል። የአዛውንቱ አጊያኮዋና የወጣቷ ሳቢያ አሳቢያ የሰርግ ቀናቸውንና አሁን ላይ ያሉበትን ሁኔታ የሚገልጹ ፎቶግራፎች በኢንተርኔት ላይ በሁሉም የማኅበራዊ ሚዲያዎች ላይ ሲዘዋወሩና ብዙ ሰዎች የ14 ዓመቱን የፍቅር ታሪክ ሲያውቁ በእጅጉ ተደንቀው ሐሳባቸውን አንሸራሽረዋል። ክስተቱንም ለሌሎች አጋርተዋል። በዕድሜው የገፋ ሰው ለማግባትና በሰርጋቸው ቀን አብረው ለመቆም ከማይፈልጉት ሴቶች መካከል አብዛኞቹ አሁንም ድረስ ያላገቡ ሲሆኑ እነዚህም የሳቢያን መሰል ትዳር ሲመለከቱ የጭካኔ አስተያየቶችን በግልጽ የሚሰነዝሩና አዲስ ተጋቢዎችንም በምቀኝነት ከመተቸት ውጪ ሌላ አማራጭ አልነበራቸውም። እናንተስ ውድ ቤተሰቦቻችን፣ ስለዚህ አስደናቂ ክስተት ምን ተሰማችሁ? አስተያየትና ሐሳባችሁን አካፍሉን። እኛ እዚህ ላይ አበቃን፣ ቸር ቆዩልን።